ኢትዮጵያን በአንድነት ያቆዩት እሴቶቻቸውን ብናነሳው ዋሴ ጥሩ ሀሳብ ነው። እንደው የሚያነሳው ቅድሚያ ለሴት የሚባለው ያለው ነገር አለ ና ሰሚራ። እስኪ እንግዲህ ይሄንን ሁሉ ነገር አቆይቶ እስካሁን አቆይቶ ያስቀጠለልን አንደኛው ሃይማኖት ነው። በዛ በመቀጠል ደግሞ ባህላችን ነው። ኢትዮጵያ እኛ ኢትዮጵያውያን የራሳችን ባህል አለን ከሌሎቹ ሀገራቶች የሌላቸውን መንኮራባቸውም ሆነ የተለያዩ ሁላችንም የተለያየ ባህሎችና እሴቶች አሉን ያ ባህልና ሴት አብሮነታችን እንዳይሸረሸር እስካሁን ድረስ ሊያቆየ የቻለው አንዱ እሱ ነው ብዬ ነው ማስበው። ምክንያቱም እኛ ባህል ባይኖረን ኖሮ እስካሁን እየተፈጠረ ባሉት ነገሮች አብሮነታችንን እንደመሸርሸር በጣም ብዙ ነገሮች እየተደረጉ እንደሆነ እናውቃለን። ሃይማኖት፣ ባህል እነዚህን ነገሮች ሊይዝልን ባይችል ኖሮ አንድነታችን ተሸርሽሮ ተለያይ እንለያይ ነበረ ማለት ነው። ለምሳሌ አሁን አብሮነታችንን ካስቀጠሉ መካከሎች ውስጥ እኔ በተወለድኩበት አካባቢ ሞጋሳ የሚባል ነገር አለ አንተ እኛ ቤት ከመጣህ በኦሮሞ በዓል መሰረት ስም ይወጣልሃል። የኔም ቤተሰብ ልጆች አታገባም፣ በዘመድነት ትቀጥላለህ። ፋሚሊ ነህ ማለት ነው። እንደዚሁ አሁን ጉዲፈቻ የሚባል አለ እና ሰውን ከመንገድ ላይ አንስተህ ታሳድገዋለህ። ልጅ ነው በቃ፣ እኩል ወራሽ ነው፣ ኤቭሪ ነገር። ልክ እንደዚሁ እኔ ያደኩበት አካባቢ እኛ ቤት እንጀራ ካለ ወጥ ከጎረቤት ነው ሂደህ የምታስደርገው ልጅ የጎረቤት ልጅ አምጥተው እናንተ ጋር እኛ ቤት ከተቀመጠ ኦልሞስት ጡታቸውን አጥብተውት ቤት ያለውን ወተት አጥብተውት ነው። የከሌ የከሌ ልጅ የሚባል ነገር የለም። ይሄን ይሄ ህሳቤ ነው እያሳደገን ያለው። እኔ ትዝ ይለኛል፣ ጎረቤት እጅ ልታጠብ በጓሮ በኩል እዛ ከቀረበ ቤት ያለውን ትቼ ምሳይን እዛው በልቼ እዛው ተጠናቅቄ ምናምን። ይሄ ህሳቤ ነው በቃ አንድነት የሚባለው ነገር እና በዛ ጊዜ ሃይማኖት አይታይም። እኔ ሃይማኖት የሚል ሳቤ የለም በቃ ሃይማኖቱ ምንድን ነው ከሌ? ብሄሩ ምንድነው? ምንድን ነው? ምንም ምንም የምታውቀው ነገር የለም። በጣም የሚያስደንቀኝ ነገር አያቴ ነች ያሳደገችኝ እና አሳዳጌ እንደ አያቴ ምጠራት ከወደ ጎጃም አካባቢ ነው የመጣችው ነቀምት ላይ ነው የምትኖረው እና ጎረቤታችን ደግሞ ምንም ኦሮምኛ ማይሰሙ አሮጊታሉ እና ሁለቱንም ነፍሳቸውን ይማሩ እና ይገናኛሉ፣ አብረው ቡና ይጠጣሉ እሳቸው የሚያወሩት ስለ ሌላው መንፈሳዊ ዓለም ነው፣ ፕሮቴስታንት ናቸው። እዚህ ጋር አያቴ ደግሞ የኦርቶዶክስ እምነት ተከታይ ነች። እሳቸው የሚያወሩት ሌላ፣ እሷ የምትሰማው ሌላ፣ ግን ተግባብተው አብረው በአጥር በኩል ቁጭ ብለው አውርተው በቃ ጉዲሉ ፊያርሜኮ ምናም ብላ ትመለሳለች። ምን እንዳሏት እንኳ አሰማም። በቃ የሆነ ነገር እንደሆነ አስበው ተግባብተው አብረ ቡና ትጠጣለህ፣ አብረን እንትን ትላለህ። እና ኦልሞስት ብሄር የሚባለው እሳቤ የለም ወይም ደግሞ ሃይማኖት የሚባለው እሳቤ የለም። ያ ያ ነገር ነው። አብሮነት ከድሮም አብሮ የመጣው ነገራችን። አዎ እንደውም እናቶቻችን እኮ ይህንን እሳቤ እንትን ለማለት ባንድ እጃ ጨብጭቦ ባንድ በሬ ስቦ ይባላል። እና ይህንን ተረትና ምሳሌ ለማለት ያው ለመረዳት በጣም ቀላል ነው። ለማለት የፈለጉት አንዳችን ብቻችንን ምንም ነገር ልናረግ ስለማንችል አብሮነታችን ይበጀናል ለማለት ነው ይህንን አባባል ያነሱት። አንድ በሬ ብቻዋን አርሶ ሊያበላን አይችልም። አይደለም በአንድ እጅህም አጨብጭበህ ምንም አይነት ሴንስ አይፈጥርም። ና ያንን የአብሮነታችንን ጥንካሬ፣ አብሮነታችን ምን ያህል ለኛ ጠቃሚ እንደሆነ ለማሳየት ነው ይህንን አባባል የተጠቀሙት። አብሮነታችንን ሊያጠናክሩ የሚችሉ በርካታ የሆኑ የራሳችን መልካም እሴቶች አሉ። እሴቶቻችን ናቸው አብሮነታችንን ሊያጠናክሩ የሚችሉት እና እስከዛሬም ያስቀጠሉት ነገር እነሱ ናቸው። ያስቀጠሉበት ነጥብ ላይ ስንመጣ እኛ በጉርብትና ክርስቲያን እንደገለጸው በየአካባቢያችን የራሳች የራሱ የሆነ ህዝቡ በአሰፋፈሩ በኑሮ ደረጃው የራሱ የሆነ ባህልና ሴት አለውም። እኔ ተወልጄ ባደግኩበት ወሎ አካባቢ በርካታ የሆኑ ቱባ ባህሎች አሉ። እነዛ ባህሎችና ሴቶች ናቸው አብሮነትን አጠናክረው ዛሬ ድረስ የቀጠሉት። ለምሳሌ ወደ ገጠሩ አካባቢ ስኔ ደቦ አለ። የቤት ሲሰራም በደቦ ነው። አረምም እርሻም በተመሳሳይ መልኩ ነው የሚካሄደው ። ስለዚህ እነዛ ነገሮች ህዝቡ ሳይነጣጠል አብሮ ለቀብር ለቀብርና ለሰርግ ብቻ የሚገናኝበት ነገር ሳይሆን በሁሉም የጋራ ስራን በሚጠይቁ ነገሮች ላይ የጋራ ተሳትፎን በሚጠይቁ ነገሮች ላይ አብሮ ተሳታፊ ነው። ሌሎቹ ወደ ከተማው አካባቢ ስትመጣ እቁብ አለ። እቁብ በዋናነት እቁቡ እድር አለ። ሁሉም አካባቢ ላይ እድር፣ ሁሉም ህዝብ አብዛኛው ብሔር ላይ ማለት ትችላለህ። ብሔርም፣ ክልልም፣ ሁሉም ጋር እድሮች አሉ። ስትሞት የምትቀባበርበት እድር አብሮትነትን የማጠናከሪያ አንዱ መንገድ ነው። ሀዘን መጋራት፣ ደስታን መጋራት፣ ሁሉንም መጋራት ያሉት ነገሮች። እንደውም እኮ ሰው ለሰው መድኃኒቱ ሰው ነው ይባላል። ለሰው መድኃኒቱ ለምን ሰው ሆነ? ለሰው መድኃኒቱ መድኃኒት ነው መሆን ስገልጸው ግን ለሰው መድኃኒቱ ሰው ነው። ትክክለኛ ነገር ነው። ለሰው መድኃኒቱ ሰው ነው ብለው አባቶች ሲናገሩ ና ይህን ነገር ሲያስቀምጡት በትክክለኛው ነገር ነው። ያንተን ደስታ ደስታ እንዲሆን የሚያደርገው ሰው ነው። ሀዘንህም እንድትጽናና ሶብር እንድታገኝ እንድትረጋጋ፣ ከዛ ነገር አስተዋጽኦ የሚያበረክተው ሰው ነው እና። ለሁሉም ነገር በዙሪያችን ሰዎች ከሌሉ በዙሪያችን አጋሮች ከሌሉ፣ ባዶነት ሲሰማ አዕምሮ ራሱ ማሰብ እስከሚሳነው ድረስ ባይተዋርነት ይጠናወታል። እና እንደዚህ አይነት ነገሮች አሉ ብዙ ጊዜ።